ከሳውዲ የሚያሳዝነኝ ምን እንደው ታውቃለህ? እንትን ሊጋቡ ጸጉር ቤት ሂዶ ወይ ጸጉር ሊስተካከል ሂዶ ወይ ሱፍ ሊገዛ ሄዶ ተደግሶ ተይዞ እስር ቤት የሚገባ ከሀያ በላይ አጋጥሞኛል። ይሄ ነገር አይቻልም። ይሄ አጋጥማል። እኔ በፊት ሰርግ ምናምን ሰራ ነበር። ዲጄ እዚህ ዲጄ ነበርኩኝ። እና ሰርግ ነውስታውሽቶ ምናምን ሰርተን ሴቷንም ቀርጸን ምናምን ወደ አዳራሽ እንደሄዱ እሷም ምናምን ነገር ልንጠብቃቸው ቀድመን ሄደን፣ በአጋጣሚ ማለት ነው ተያዘ መኪናዎቹ እሱ ያሉበት እና እሷ ለምን እንደሆነ አላውቅም ለቀቋት፣ እሱን ይዘውት ሄዱ። ይሄን አስታውሳለሁ። ባይዘው የዚህ ሀገር ትልቁ ድሉ ሰርጉ እንደው ተደግሶ ምናምን ነገር እኮ ተደግሶ ፀጉሩን ተስተካክሎ ሳውዲ አረቢያ ትልቁ በላ ምን እንደው ታውቃለህ፣ ልትጋባ ወይ ድግስ ልትሄድ ወይ ከባድ የሆነ ፕሮግራም ኑሮ ብትያዛለህ፣ አብሶ ሰርግ ሰርግ ላይ ነው የሚያዝ በብዛት እ ሰርግ ላይ ነገር ያጋጥማል። ይሄ ሙሽራ ወይ እሷ ትያዛለች ወይ እሱ ይያዛል። እሱ ነው እንደገረመ ገረመ ለቅሶ ቤት ተቀምጠ ማለት ነው። ዋናው በብዛት ግን ወንድ ነው የሚያዘው ወንድ ነው የሚያዘው። ለቅሶ ቤት ለቅሶ ቤት ዱቅ በለ ዋናው የሞተበት አባቱ የሞተበት ሰውዬ ተይዞ ይሄዳል። ጎጥቶ ነው በባህር ነው የምትሄደው። የምትከራይበት ሀበሻ የሚበዛበት ሰፈር ይታወቃል። አውቆ እንኳን ነው የሚተውን እንጂ በአንድ ቀን ያጸዱናል። እነሱ ጋር ነው የምንሰራው። እነሱ ጋር ነው አብረን ልክ ሚስት ጋር አልጋ ላይ አልጋ ላይ አሪፍ ጨዋታ ላይ ሆነህ በር እንዴት እንደሚሰበር አታውቅም። በሩ ከመጮሁ እነሱ እግራቸው አንተ ጋር ነው የሚደርስ እንዲያፎ ነደር ከላይ እንደሆንክ ይደርስበል። ከኋላ ቂጥን በእርግጫ ሲልህ አልገባ አንዴ ያነሳል። ተነስ ትባላለች። ሴቷን ቶሎ ልበሽ ትባላለች። አንተ ለበስ ካልለበስ ለእነሱ ትንደኝታቸው አለ። ለበስ ምን አለበስ ቆጣ ጆከር ህጋዊ ኮንክ የምትኖርባት ሀገር ነች ሳዑዲ። አረ ህጋዊ ኮንክ ህግ ወጡ ነን እኮ እኛን በሀያ አራት ሰዓት በአስር ደቂቃ ውስጥ እኛ ማጽዳት ይችላሉ። ወላ ግእንዲ ሳዑዲ አረቢያ ደግሞ ይኸውልህ፣ እንደ ሳዑዲ አረቢያ ሀበሻ ወንጀል የሚሰራበት ሀገር የለም። ሐራም ሃይማኖቱ የማይፈቅደው ግን አውቀው ነው እኛን የሚጥሩ። በአጠቃላይ ህጋዊ ለመሆን ሞክሩ። ቀሱ ነው ሳውዲ አረቢያ። ግን አሁሪ እንዳልከው ነው። አሁን ብዙ ጊዜ ሰዎች ሳውዲን የሚገልጿት በጣም በቃ ማለት ያ እንዲቀራ አራጭ፣ ቆራጭ ምናምን አድርገው ይችላል። ሁለተኛ ብዙ ልጆችን ኢንተርቪው ሳረግ ሳውዲን ለምንድን ነው የምጠሉ ስል ነጻነት የለም ማለት ነጻነት ስላቸው እንዴ ሳውዲ መጥቼ እንዴ ነው አጭር ቀሚስ አለብስም ምናምን። እንዴ ነጻነት በአጭር ቀሚስ ነው እንደሚገለጸው? ቁምጣ እንዴት ለብሳለሁ ምናምን ይሄ ማለት አንድ ሀገር ስትሄድ ሀገሩ የሚፈቅደውን ነገር መተግበር አለብን። ምን አንተ በዚህ ጠራራ ፀሐይ ማለት ነው ቆዳ የሚገሸል ፀሐይ ላይ በአጭር ቀሚስ ሲጀምር ምን ልታረግጦታለ? ማን ላይ ነው? እዚህ ሀገር አብዛኛው ያለው ባንጋሊ ነው። ለባንጋሊ ባንጋሊ ለማሻፈር ነው። አበሻ የለም። አበሻ ስራ ላይ ነው ያለው ወንዱ አብዛኛው ይሄ የቻይና የአስር ብር ቢጃማ አለ ረዥም፣ ዝም ብሎ መሬት እየገተተ የሚሄድ እንደዚ አይነት ልብስ የሚለብሱ ናቸው፣ ረዥም ጊዜ የሚቆዩት። ሲጀመር አንድ ነገር ልንገርህ አብዲ፣ አጭር ቀሚስ አጭር ቀሚስ ለብስ ውጭ ብትላት ልጅቷ ምን ላይ ለብሰው ነው አንተ? እዚህ ሀገር እንኳን አጭር ቀሚስ ለብስ አደለም፣ ወክ ለማድረግ አይመችም። ባህር ላይ ጀምረ ብናል አሁን ያ ነገር እኮ የለም። በነገራችን ላይ ጅዳ ለቀውት አለ ሪያድ እንጃ እንጂ ጅዳ አላቸው። ሪያድ ላይ ግን በሱሪ በሱሪ ብዙ ሀበሻ ይቻለው ያለእናጭ ምናምን ነገር ለብሳ የለበሰችውን ሂዣብ ከፍታ ምናምን እየተሽከረከሩ ቪዲዮ ምናምን ሲቀርጹ እናያለን። ግን ወደ ውጭ ግን አይችሉም። እነዚያ ሰዎች ባህር ላይ እንፈለጉ መሆን ይችላሉ፣ ይኖራሉ። እዚህ ሀገር አጭር ቀሚስ ለብሰህ ምናምን ነገር ጡት ሚያዣ አድርገህ ብትሄድ፣ ጆከር አጭር ቀሚስ ለብሳ ተንበላጣ ብትሄድ፣ ሁል ቤት የሚሰራ ባንጋሊ ነው ሌላ ማንም ወላይ ሳውዲ አረቢያ አሁን ለእናንተ ያመቸው አሁን መኪና እንደፈለጉ ስለያዙ ምናምን አገሬዎቹ አሪፍ ጨዋታ ታጫወታል። በአጠቃላይ አገሩ ለ ለ ጆከር ወላይ ቁ ነገርራአበሻበዙሩ ያያታል። ያ ልንገርህ እዚህ ሳውዲ አረቢያ ላይ ስትኖር ለመበሻቀጥ ለምናምን አትመችም አገሯ። ገባህ አይደለ? ለመስራት አንተ ስትመጣ አላማ ለመስራት ከሆነ ትለወጠባታለህ ሳውዲ ላይ ያስኬንዲጂ አላማ የመጣበት ለስራ ከሆነ ሁለተኛ ላይፍም ለማየት ከፈለክ ደግሞ አመቺ ነች ሳውዲ። ግን መቼ ነው ላይፉ ያመቸው? የምትይዛት ልጅ ትክክለኛ ማለት ካንተ ጋር ተወዳ በተለይ ህግ ከሆነች ነገ ተያዘች ተያዘቻ አትሳቀቅ ምናምን ነገር በቃ የሀገሩን ህግ መታ ከሆነ ምናምን ሀገሩ ለምንም ነገር ምቹ ነው። ግን ነፃነቷ በአጭር ቀሚስ በመልበስ ከሆነ ሚቀር ተዛዝ ማለት ነው። ተዛዝ ለዚህ አይመችም። እኔ አሁንም ምነገር ነገር ሳውዲ አረቢያ ምናልባት ከዚህ በኋላ እየተለቀቀ ህጉ እየላለ መቱ። ከዚህ በኋላ ያለውን አላውቅም። አሁን ላይ ግን መበላቀጥ ምናምን ነገር ሳውዲ ላይ ስማ ስማ፣ አሙሪ የሆነ ነገር ትዝ አስባልክ። ጓደኛ አለችህ፣ ተይዝህ እስር ቤት ስትገባ አካል የተያዘ ሲባል ፉል ሳይቀድም አንዱ ቁጥሯን ተቀብሎ አይዞሽ በቃን ያለው አጽናናሻለሁ እና፣ ታዲያ ትቀልዳለህ እንዴ? ከዛ ምን እንደሚፈጠር ልንገርህ ከዛ ምን እንደሚፈጠር ወደ ገጠር ሁላችንም እንወጣል፣ ገጠር አካባቢ እንወጣለን። ከዛ ይሄ ነገር ሲሆን ዙሬ እመለሳለሁ የማይመጣ ነው የሚመስላት፣ እሷም ሌላ ውስጥ ትገባለ። ወይ ይጠይቃታል ወይ የሆነ ነገር ይደረጋል ወይ በስልክ ያወራታል ሪከርድ ምናምን ታገኛለህ። ቀጥታ ኩሻንኩሽና ኩሽና ጩቤህን ትይዛለህ። ወይ ስራ ቦታ ትሄድለታለ ወይ የሚወጣበትን ቦታ ትጠብቃለ። ግጥሚያው እኮ ግጥሚያ እንዳይመስል

እንትና ጅናድርያ ላይ የማይፈራ ሰው አለ። እስኪ ጅናድርያን፣ ከዛ ቀጥሎ ደግሞ እንትና ማና ልከኝ ሙንፏ በነበረ ጊዜ፣ በዛ ሰዓት አሁን ወገቡን ዙሮ ሳያይ የማይሄድ ሰው አለ ከውጡ በፊት

ይህ ነገር የመጣው የት እንደሆን ታውቃለህ? ዝጅዳ ኪሎ ሲታ የሚባል ሰፈር አለ። ኪሎ ተማኒያ እና ኪሎ ሲታ አብዛኛው ግን እኔ መኖርበት ሬድናም ናቸው የሚኖሩት ሙዚቃ ቤት አለ፣ መጠጥ ቤት አለ። ሴት ልጅ አቅፈው እየሄዱ እና ጋዜጣሽሰውር የዛሬ ሶስት የዛሬ አራት አመት የዛሬ አምስት አመት በጣም ሀይለኛ ተፍትሽ መጥቶ አልነበረም። አበሻም ብቻ እያደኑ የሚይዙበት አበሻም ብቻ እንዴት መረጃ የለም? እንደ የዛሬ ሁለት የዛሬ ሶስት ዓመት ከኮሮና በኋላ ይሄ ነው እኮ አብዲ እኔ ሪያድ ከዚያ በኋላ ሙሉ ሳውዲ አረቢያን በቃ አመሱት። በዚያ የተነሳ ኪሎ ተማኒያ ኪሎ ሲታር ሲሰራ የነበረ ታሪክ ጅዳን እንዳለ በኪሎ የሚጠሩ ሰፈሮች እኮ ማለት ጨርቆት በላቸው በቃ እኮ እንዳለ ጋዜጠኞች ገብተው በድብቅ ያሉን ቪዲዮ ቀረጽት የሐበሻውን እንቅስቃሴ። ከዛ በኋላ የሆነ የቴሌቪዥን ቻናል ላይ ያቀረቡት መነጋገር ጀመሩ እርስ በርሳቸው ዛው ሳውዲዎች። ከዚያ በኋላ አበሻ የሚባል ከዚህ ሀገር መውጣት አገልግሎ በቃ ፓርላማ ወደመደመ ከዚህ አበሻውን እያሳደው እኛ ጋ እንዴ ለም እኛ ሪያዶች ሳ አረቢያ ሆኖ ሳይሽበር የኖረ የለም። አሁንም አሁን ላይ እንደሆናችሁ አላውቅም እንጂ ተዘጋጅተህ ነው፣ ጫማ ንፊት ለፊት አስቀምጠ ነው። እሱማ ኖ አሁን ባለ ትዳሮች ሪያድ ላይ እንደውም እንኳን ገጠር ሰው ኋልና ፌት ሆኖ ነው የሚሄዱት እና የተከጥኝ ሚስቱ እኮ ነች ግን፣ ሲሄዱ ተቃቅፈው ሄዱ። እሱ ከኋላ ወይ ሷ፣ እኮ ደረጁ ላይ ስገባኮ ነው እኔ። ምን የሚገርምሽ ነገር፣ እኔ የገዛ ሚስቱ ነች የገዛ ሚስቱ የገዛ ሚስቱ መንገድ ላይ ምናምን ሀዲቃን ሊባባሉ እንሄዱና ግን መሄዱ ተቃቅፈው፣ ወይ ጎን ለጎን እያወሩ አይደለም፣ ከኋላው ነው ዞር ያታል። አለሽ ይላል፣ ተከታይኝ እንዳጠፍ ይላል። ወይ እሷ ትመረዋለች መንገድ ላይ አይ ተቃቀፉ ምናምን ወይ መተቃቀፍ። አንቺ ትቀልጃለሽ እንዴ? እንኳን ልተቃቀፍ፣ በቃ ህግ ከዚህ ያህል ከመፍራታቸው የተነሳ እሱ ከኋላ እሱ ከፊት ተከታትለው ነው የሚሄዱት። ተቃቀፍሽ ማ ልትያዥ ነው፣ የኒካ ወረቀት ትጠይቃለ ሽጋዊ አንድ ላይ ልትያዙ ነው። እሱ ሲያዝ ወይ ያመልጣል ወይ እሷ ታመልጣለች፣ ከሁለት አንድ። እንዳለው ደግሞ ይለ ለምትጠያይቀው ቤት በዛ በኩል የነበረው አያምርም አበባው ምን እንዴት ነው ነው። ወርደው ጸጉር ቤት ሄዶ ወይ ጸጉር ሊስተካከል ሄዱ፣ ወይ ሱፍ ሊገዛ ሄዱ ተደግሶ ተይዞ እስር ቤት የሚገቡ አይ፣ ማለት እኔ አጋጥሞኛል፣ ከሀያ በላይ አጋጥሞኛል። ይህ ያጋጥማል። እኔ በፊት ሰርግ ምናምን እሰራ ነበር ዲጄ፣ እዚህ ዲጄ ነበርኩኝ፣ እና ሰርግ ነበርኩኝናቶ ምናምን ሰርተን፣ ሴቷንም ቀርጸ ምናምን ወደ አዳራሽ እንደሄዱ እሷም ምናምን ነገር ልንጠብቃቸው ቀድመን ሄድን፣ በአጋጣሚ ማለት ነው። ተያዘ። መኪናዎቹ እሱ ያሉበት እና እሱ ለምን እንደሆነ አላውቅም ለቀቁት። እሱን ይዘው ትሄዱ ይሄን አስታውሳለሁ። ባይዘው የዚህ ሀገር ትልቁ ድሉ ሚኒስትር ጉድ ተደግሶ ምናምን ነገር እኮ ተደግሶ ጸጉሩን ተስተካክሎ ሳውዲ አረቢያ ትልቁ በላ ምን እንዶታ ቃል ልትጋባ ወይ ድግስ ልትሄድ ወይ ከባድ የሆነ ፕሮግራም ኑሮ ብትያዛል። ይሄ ነገር ይደብ ነው። አብሶ ሰርተናል፣ ሰርተናል የሚያስ ሰርግ ላይ በተደጋጋሚ ነገር ያጋጥማል። አዎ ይህ ሙሽራ ወይ እሷ ትያዛለች ወይ እሱ ይያዛል። እሱ ነው እንደ ገረመ ለቅሶ ቤት ተቀምጦ ማለት ነው። ዋናው በብዛት ግን ወንድ ነው የሚያዘው፣ ወንድ ነው የሚያዘው። ቤት ለቅሶ ቤት ለቅሶ ቤት ዱቅ ብለህ ዋናው የሞተበት አባቱ የሞተበት ሰውዬ ተይዞ ሄዳል። ወይ ለቅሶ ቤት ዱቅ ብለህ ዋ ሊገዛ ወጥቶ ተይዞ ሄዳል። ታስ ነገር ይያዘና ከዛ ሰው ሊቀበል ሲወጣ ይያዛል። አንተ ለብቻ ቁጭ ብለህ ሶፋ ላይ ቁጭ ብለህ ትቀራለህ። ለቀስ ምስል ተያዘ እኮ ትባላለህ። ከዛ ኧረ አባቴ ሞቱ ነ ስል አረ አላ ይርሃም፣ እዚህ ሀገር ደግሞ ለሞት ያላቸው እንትን ሞተ አላ ይርሃም። በቃ እዛ በዛው ገብተ ታጽናናለህ ትባላለህ፣ ትገባለህ በል ሰላም ግባት ይባላል። ባይዘው ሴፍቲ የለም አባት ሞተ እናት ሞተ እንትንስ አሙሪ አሙሪ ሰርጉንስ ልክ ሰርጉ ኖ ገና ሰርጉ ተፈኬኩ ምናምን ሳይቆረስ እስከ ኬካቸው መጥተው አሰላሙ አፍሰዋቸው ይወስዷቸው አዎ ወላሂ ያ በሰርግ እሱ ይጋር መሀል ተነፋፍቀ አራት አመት ተጀናጅ ነው ወይስ ውረኛ እረኛ ሊሆን ይችላል። እሷ መዳም ሸቃሊት ነች። አውርተው ምናም ብዙ ነገር አውርተው ምናም ሊገናኙ እሱን ከገጠር ሲመጣ እሷም ከመዳም ቤት ሱቅ ሱቅ ስጥር መንገድ ላይ እያዛል አንድ ቀን እንኳን ተንቀጠቀሰ ያደረግ ሳአባቷ እንደዛ ሲያዝባቸው እኮ አባቷ ሲሞት እንደዛ ታለቅስ ሳምንት ሙሉ እኮ ነው የምታለቅስ ስቅስቅ ብላል።

ያ ያላልፏት የለም ሳውዲ አረቢ ያባወራ ክላስ አንዲት ነች።

ቤት ከተሰበረ እኔ እሱ አይደለም እሱ አይደለም አሙሪ፣ እችን ነገር እንድታስታውስልኝ። አሁን እንግዲህ በስፋት የዛሬ አስራ ምናምን ዓመት የነበረው የአባወራ ክላሴቱን ታውቃለህ። አንድ አባወራ ቢያንስ አንድ ቤት ላይ ሰባት ስምንት አስር አስራ አምስት ሊኖረው ይችላል። ሰዓት ይመድባል። የሚያስጠላኝ ነገር ደግሞ ይሄ ነው። በር ታንኳኳለ። ተራ ደርሶ ተራ፣ አንተ ተራ